በመላው ዓለም የምትገኙ ኢትዮጵያውያን እንደምንቆይታችኋል በዛሬ 2 ጥቅምት 29 2018 ዓ ም የተሰማ አጫጭር መረጃዎች ጋር ተመልሰናል። ለወራት ከሚዲያ ርቀው የቆዩት ደብረጽዮን ገብረ ሚካኤል የፌዴራል መንግስቱ ድሮን ተኩሶብናል፣ የፕሪቶሪያዊ ሰላም ስምምነት አደጋ ውስጥ ገብቷል ብለዋል። ሀራ መሬት ላይ የተሸፈረው ኃይልም በትግራይ ጊዜው አስተዳደር ፕሬዚዳንት ላይ ከሰሞኑ ጥቃት ከፍቷል። የፌዴራል መንግስቱ በተደጋጋሚ ቃሉን እያጠፈ ነው። ስለ ጽምዶና ከኤርትራ ጋር ስላለው ግንኙነትም ተናግረዋል። ኮሎኔል ድመቀ ዘውዱም እውነትንና ሕግን የማያከብር ከመጣ መስዋዕትነት ለመክፈል ተዘጋጅተናል ማለታቸው ተሰምተዋል። በመቀሌ ባንኮች በደንበኞች መጨናነቃቸው የተገለጸ ሲሆን ጃል መሮ ድርድሩን በተመለከተም መግለጫን ሰጥተዋል። ክልሉ የጄኔራሉን እርምጃ ተከትሎም የሰጠውን መግለጫ ቀይር አድርጓል። እኒህና ሌሎች ዘገባዎችን ይዘናል። እስከ ፍጻሜው አብራችሁን ቆዩ። ከወራት ዝምታ በኋላ ብቅ ያሉት ዶክተር ደብረጺዮን ገብረ ሚካኤል መንግስት ለጦርነት እየተዘጋጀ ነው፣ የድሮን ጥቃቶቹ ውላችንን የጣሱ ናቸው፣ የፌዴራል መንግስቱ ቃሉን በተደጋጋሚ እየቀየረ ነው አሉ። ለበርካታ ወራት ከሚዲያ ዓይን ተሰውረው የቆዩት የህወሓት ሊቀመንበር ዶክተር ደብረጺዮን ገብረ ሚካኤል ዝምታቸውን ሰብረው በሰጡት ትኩስ ቃለመጠይቅ የፌዴራል መንግስት የፕሪቶሪያውን የሰላም ስምምነት ገድሎ ለሌላ ዙር ጦርነት መሠረት እየጣለ ነው ሲሉ ከባድ ውንጀላን ሰንዝረዋል ዶክተር ደብረጽዮን በቆይታቸው በሰሜን ኢትዮጵያ ዳግም እያንዣበበ ስላለው የጦርነት ስጋትና ህዋት ከኤርትራ ጋር ጀመረው ስለተባለው ምስጥራዊ ንግግርም አንስተዋል። ዶክተር ደብረጽዮን የህዋት ሚዲያ ከሆነው ወይን ጋር ባደረጉት ቆይታ የፌዴራል መንግስት የሰላም ስምምነቱን ለመተግበር ምንም አይነት ፍላጎት እንደሌለው በመግለጽ ቃሉን እያጠፈ ነው ሲሉ በግልጽም ከሰዋል። መንግስት የሰላም ስምምነቱን ከመተግበር ይልቅም በትግራይ ዙሪያ ወታደራዊ እንቅስቃሴዎችን እያሳደገና አዳዲስ ሚሊሺያዎችን በማሰልጠንና በማስታጠቅ ትግራይን ለማተራመስ ለሌላ ጦርነትም መሰረት እየጣለ ነው ሲሉም ውንጀላዎችን አጠናክረዋል። ከቀናት በፊት የትግራይ ኃይሎች ወደ አፋር ክልል መግባታቸውን በተመለከተ ዶክተር ደብረጽዮን የገለጹት ነገር ባይኖርም የፌዴራል መንግስቱ ቻይና ካምፕ በሚባለው የትግራይ ሰራዊት ካምፕ ላይ የፈጸመውን የድሮን ጥቃት የሰላም ስምምነቱን በግልጽ መጣስ ነው ብለውታል። ይሁን እንጂ ደብረ ጽዮን የትግራይ ሰራዊት የአፋርን ወሰን መጣሱ በራሱ የስምምነቱን ጥሰት ስለመሆኑ ከመጥቀስ የተቆጠቡ ቢሆንም በአፋር ክልል ሐራ መሬት ላይ ተደራጅተዋል የተባሉ የትግራይ ታጣቂዎች በቅርቡ በጀኔራል ታደሰ ወረደ የሉካን ቡድን ላይ በራያ ለሥራ ጉብኝት ላይ እያሉ ጥቃት መፈጸማቸውን ገልጸው ጥቃቱ የፌዴራል መንግሥቱ ድጋፍ ነበረው ሲሉም ሌላ ክስን አቅርበዋል። ከምዕራብ ትግራይ ወይም ወልቀየትን በተመለከተ የተፈናቀሉ ከአንድ ሚሊዮን በላይ ዜጎች አሉን ያሉት ዶክተር ደብረጽዮን ገብረ ሚካኤል እነዚህ ዜጎች ወደ ቀያቸው ያልተመለሱት አካባቢውን የያዙት ኃይሎች ለመልቀቅ ፈቃደኛ ባለመሆናቸው ነው ብለዋል። ይህን የማስፈጸም ኃላፊነት የፌዴራል መንግስቱ ነበር ሲሉ ጣታቸውን ወደ አዲስ አበባ የቀሰሩት ሊቀመንበሩ የኤርትራ ሰራዊትና የኢትዮጵያ መከላከያ ያልሆኑ ኃይሎችም አሁንም በክልሉ መገኘታቸው የተፈናቃዮችን መመለስ እንቅፋት ሆነዋል፣ ሲሉም አክለዋል። ዶክተር ደብረጺዮን ህወሓት ከኤርትራ መንግስት ጋር የጀመረውን ንግግርም በተመለከተ የኤርትራ ኃይሎች አሁንም የትግራይ ሉዓላዊ ግዛቶችን ይዘው ይገኛሉ በማለትም የኢሳያስን መንግሥት ቢከሱም ለሰላም ሲባል ግንኙነቶች መጀመራቸውን ገልጸዋል። በመካከላችን ውይይት የተጀመረው በህወሓት ሥራ አስፈጻሚ ኮሚቴ ውሳኔ ነው ሲሉም ዶክተር ደብረጺዮን የቀድሞ የጊዜያዊ አስተዳደሩ ፕሬዚዳንት የነበሩት አቶ ጌታቸው ረዳም ከኤርትራ አመራሮች ጋር ውይይት አድርገው እንደነበረ ገልጸዋል። ይሁን እንጂ የፌዴራል መንግስቱ በተለይም ጠቅላይ ሚኒስትር አብይ አህመድ እንዲሁም የጦር ኃይሎች ኢታ ማዦር ሹም ፊልድ ማርሻል ብርሃኑ ጁላ በቅርቡ የሰነዘሯቸውን ውንጀላዎች በተመለከተ ግን የሰጡት ምንም አይነት ምላሽ የለም። የሰሜን ኢትዮጵያ ክፍል ዳግም በጦርነት ስጋት ደመና ስር ወድቋል። ህወሓት ከምሽግ ውስጥ ቀብሮ አስቀምጦት የነበረውን ከባድ መሳሪያ እያወጣ ነው የሚለው አስደንጋጭ ምስሎች ሲለቀቁ በውልቃይት ግንባር በኩል ደግሞ ለሰማዕትነት ዝግጁ ነን የሚሉ የጦርነት ፉከራዎች ይሰማሉ። የመቀሌ ከተማ ደግሞ በሽብር ተውጣ ነዋሪዎቿ ባንኮችን እያጨናነቁ ነው። በቅርቡ በማኅበራዊ ሚዲያ በስፋት እየተሰራጩ የሚገኙ ምስሎች ህወሓት ብራ እያዘቡና ማይጫ አካባቢዎች ከመሬት በታች ቀብሮ አስቀምጧቸው የነበሩ እነዚሁ 23 ሞርታሮችና ሞርታሮችና መድፎች አሉ፣ ከባድ የጦር መሳሪያዎች እያወጡ መሆኑን ያሳያሉ። ምንም እንኳን መረጃው በገለልተኛ ወገን ባይረጋገጥም ምስሎቹ ወቅታዊ መሆናቸውንና የታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ወያኔ የደበቃችሁትን መሳሪያ ውጣውጣ እያደረጋችሁ ነው፣ አስረክቡ ሲሉ በቅርቡ በጅማ በአደባባይ የተናገሩትን ንግግር የጉዳዩን ተጨባጭነት ያረጋገጠ ሆኗል። ይሁን እንጂ ህወሓት የፕሪቶሪያውን ስምምነት ተከትሎ ከባድ መሳሪያዎችን ሙሉ በሙሉ አስረክቧል ሲል ከዚህ ቀደም በመከላከያ ሰራዊቱ ከፍተኛ አዛዦች በኩል የተሰጠ መግለጫዎችን ትልቅ ጥያቄ ውስጥ የሚከቱ ነዋል። በሌላ በኩል ደግሞ ህወት በአፋር በኩል የከፈተው ጥቃት ትኩረትን ለማሳሳት የታለመ የማዘናጊያ ውጊያ ሊሆን እንደሚችል የገለጹት የወልቃይት ጠገዴ ሰቲት ሁመራ ዞን የሰላምና ጸጥታ ኃላፊ ኮሎኔር ደመቀ ዘውዱ እውነተኛ ኢላማ ወልቃይት ሊሆን እንደሚችል አስጠንቅቀዋል። እኛ ግን ሁሌም ዝግጁ ነን ያሉት ኮሎኔሩ የተከዜ ዘብ የተሰኘው ሕዝባዊ ጦር በምሽግ ውሎ በምሽግ እያደረ ተከዜን ተሻግሮ ለሚመጣ ማንኛውም ወራሪ ኃይል መጨረሻው ይሆናል ሲሉ ዝተዋል። ከተከዜ ወዲህ ምድሩም ሰውም አማራ ነው ያሉት ኮሎኔር ደመቀ ዘውዱ ዘላቂ ታሪክና የሕግ አሸናፊነታችንን አልቀበልም ብሎ እምቢል አለ። እኛ ለማንነታችን የክብር መስዋዕትነትን ለመቀበል ዝግጁ መሆናችንን ማሳወቅ እንፈልጋለን ሲሉ ቁርጠኝነታቸውን ገልጸዋል። ይህ መግለጫ የተሰጠውም የትግራይ ክልል ጊዜው አስተዳደር ሕገ መንግስታዊ ትግራይ ወሰን ይከበር በሚል ወልቃይትና ራያ ወደ ትግራይ እንዲመለሱ በይፋ በጠየቀበት ዕለት ነው። ይሁን እንጂ አካባቢዎቹ በፕሪቶሪያው የተኩስ አቁም ስምምነት በኮንቴስትድ ኤሪያ የተካለሉ ናቸው። የወልቃይት ዞን አስተዳዳሪ አቶ እሸቴ ደመለም በበኩላቸው ማምሻውን ከአሚኮ ጋር በነበራቸው ቆይታ የወልቃይት ጠገዴ ህዝብ ትግረኛ ይናገራል ግን ትግራይ ያስብለውም ቋንቋ የብሔር መገለጫ አይደለም፣ የወልቃይት ህዝብ አማራ ነው ሲሉ አሚኮ ጋር በነበራቸው ቆይታ ምላሽን ሰጥተዋል። የትግራይ ጊዜው አስተዳደር ምንም አይነት ኃይል ወደ አፋራ አልገባም ሲል የሰጠው መግለጫ ብዙም ሳይቆይም ውሸት መሆኑም ተጋልጧል። የትግራይ ሰራዊት ጀነራል መሆናቸው የሚነገርላቸው ጀነራል ወልደ ጊዮርጊስ ወይም ሸሪፎ በአፋር ክልል ቶንሳ ተብላ በምትጠራው ስፍራ ከአካባቢው ሽማግሌዎች ጋር ሲነጋገሩ የሚያሳይ ቪዲዮ ይፋ ሆኗል። ይህን ተከትሎ ማስተዳደሩ የተወሰነው የሰራዊታችን ክፍል ወደ አፋር ክልል ቶንሳ ዘልቆ የገባው ከነዋሪዎች ጋር ለመወያየት ነበር ሲል ለማስተባበል ቢሞክርም፣ ከሁለት ሺህ በላይ የአፋር ነዋሪዎች ግን በተፈጠረው ግጭት ምክንያት ከቀያቸው መፈናቀላቸውን ተከትሎ ማስተባበያው ተቀባይነትን አላገኘም። የተፈጠረውን የጦርነት ድባብ ተከትሎም በመቀሌ ከተማ ከፍተኛ ሽብር የነገሰ ሲሆን ነዋሪው በቀድሞ ጦርነት ያየውን መከራ በመፍራት ባንኮች ውስጥ ያስቀመጠውን ገንዘብ ለማውጣት በመሯሯጥ ላይ መሆኑ ተዘግቧል። ይህም ባንኮቹን ለከፋ የገንዘብ እጥረት ያዳረጋቸው ሲሆን አንዳንድ ቅርንጫፎችም ቢሮአቸውን መዝጋታቸው ተዘግቧል። ትግራይን ከተቀረው የሀገሪቱ ክፍል ጋር የሚያገናኙ ሁሉም የትራንስፖርትና የንግድ መስመሮች ስልታዊውን የጅቡቲ ኮሪደርን ጨምሮ በመዘጋታቸው ከተማዋ ጭር ብላ ታይታለች። አንድ የከተማዋ ነዋሪም ባለፈው ጦርነት ወቅት በገንዘብ እጥረት የተነሳ ብዙ ችግር ደርሶብናል በዚህ ላይ የባንክ አገልግሎት የሚቋረጥ ከሆነ አስቸጋሪ ይሆናል ሲሉ ስጋታቸውን ገልጸዋል። ሌላው ነዋሪ በበኩላቸው ደግሞ ሁኔታውን በንቃት እየተከታተልን ነው፣ ከባንኮች ገንዘብ የማውጣት ችግር እንዳይገጥመን ስጋት አለኝ በማለትም የአብዛኛውን የትግራይ ሕዝብ ስጋት አስተጋብተዋል። እስካሁን ይህ ሁሉ ሁኔታ እየተከሰተ ባለበት ወቅት ግን ከፌዴራል መንግስቱም ሆነ ከፌዴራል ባለስልጣናት በኩል በጉዳዩ ዙሪያ የተሰጠ መግለጫም ሆነ ማብራሪያ የለም። የኦሮሞ ነጻነት ሰራዊት ኦነግ ሸኔ መሪ የሆኑት ጃልመሮ በቀይ መስቀል ሄሊኮፕተር ከጫካ ወጠው ለድብቅ ድርድር ኬንያ ወይም ታንዛኒያ ገብተዋል የሚለውን ዜና በተመለከተ ሰፊ መነጋገሪያ ሆኖ እንደነበር ይታወሳል። ይሁን እንጂ ብዙም ሳይቆይ በታጣቂ ቡድኑ በኩል የወረደ የፕሮፓጋንዳ ስራ ነው የሚል ጠንካራና ብስጭት የተሞላበት ማስተባበያ ወጥቶበታል። በተለይ ዘሆርን ፍሪኩንሲ የተሰኘው ሚዲያ ያሰራጨው ዘገባው እንዳመላከተው የኦነግ ሸኔ መሪ ጃልመሮና ታማኝ አባሎቻቸው በዓለም አቀፍ ቀይ መስቀል ኮሚቴ አደራዳሪነት የደህንነት ዋስትና በልዩ ሄሊኮፕተር ከሚስጥራዊ ስፍራ ተነስተው ለድርድር ወደ ተዘጋጀው ስፍራ ቅንተዋል ሲል ዘገባን ይዞ ወጥቶ ነበርም። ይህ ዜና በማኅበራዊ ሚዲያ ላይ በፍጥነት ተዳርሶ የነበረ ቢሆንም የኦነግ ሸኔ አመራር ግን ይህ ዝቅተኛ የፕሮፓጋንዳ ሥራ ነው ሲል ምላሽን ሰጡበታል። ታጣቂ ቡድኑ ትናንት ጥቅምት 28 ቀን ባወጣው መግለጫ ድርድሩ ሙሉ በሙሉ የሐሰት መረጃ ነው ሲልም አጣጥሎታል። መግለጫው ይህን ድርጊት የፕሮፓጋንዳ ሥራ ነው ሲል የኮነነ ሲሆን መንግሥት በወንድማማቾች መካከል የጥይት ድምፅ እንዳይሰማ ማድረግ በሚል በዝቅተኛ ካድሬዎቹ በኩል ሲያሰራጭ ከነበረው ወሬ የቀጠለ ነው ሲሉም ወቅሶ አቅርቧል። እንዲህ አይነቱ የማሳሳቻ መረጃ ሊሰራጭ እንደሚችል ባለፈው ሚያዝያ ወር አስቀድሞ ማስጠንቀቁን የገለጸው ሆነግም ድርጊቱ የአብይ አህመድ መንግስት ከህዝብና ከተቃዋሚ ፓርቲዎች ተቀባይነትን ለማግኘት የሚያደርገው ጥረት ነውም ብሏል። ካለን ልምድ ስንመለከት ማታለልና ሁከት መፍጠር የአስተዳደር ስልቱ ከሆነ አካል ጋር ዘላቂ ሰላም ማምጣት አይቻልም ሲልም ከመንግስት ጋር ለመደራደር ያለው እምነት ዝቅተኛ መሆኑንም አመላክቷል። በዚህ ጉዳይ ላይ የኢትዮጵያ መንግስት በይፋ እስካሁን የሰጠው ምንም አይነት ምላሽ የለም። ነገር ግን ወሬው ከመሰራጨቱ ቀደም ብሎ በማህበራዊ ሚዲያዎች ላይ በወንድማማቾች መካከል የጠመንጃ ድምፅ ዝም ማሰኘት የተሰኙ እንቅስቃሴዎች ሲደረጉ እንደነበረ መረጃዎች አመላክታሉ። የኦነግ መግለጫ በድርድሩ ወሬ ላይ ብቻ ያተኮረ ግን አልነበረም። ይልቁንም ዓለም አቀፉ ማህበረሰብ በኢትዮጵያ ጉዳይ ዝምታን መምረጡን በመተቸት ሀገሪቱ ድንበር ዘለል ጦርነት አፋፍ ላይ እንዳለች አስጠንቅቋል። መግለጫው ይህን ስጋቱን ያጠናክረውም በወደብ ጉዳይ ከኤርትራ ጋር ያጋረጠውን ውጥረት እንዲሁም በሰሜን በኩል በመንግሥትና በኋት መካከል ዳግም ያገረሸውን የቃላት ጦርነትና የአፋርን ግጭት በመጥቀስ ነበረም።